እኔና እናንተ ሁላችንም ያው ሰዎች ነን። ይህን ታምናላቸው አሉ ታሳቀው በጣም ጭሆን ነገር አለ ማለት ነው። ሰዎች ነን አ እኛ ሰዎች ነን። ሰው የሚባለው ፍጡር ያው እዚህ ጋ ቆሞ የምታዩት እናንተ የምታደምጡት ሰው ነው። በባህሪ ደረጃ ግን ዊ አር ሂውማን ቢንግስ ሰዎች ነን። ግን በባህሪ ደረጃ እንስሳዊ ባህሪ አለብን፣ አኒማሊስቲክ ቢሄቪየር አለን። እንስሳዊ የሆኑ ባህርያቶች አሉ። እነዚህ እንስሳዊ ባህርያቶችን ቁርአን ኦቨር ኦቨር የሚያነሳው በጣም በተደጋጋሚ ያነሳዋል። የሰው ልጅ ሁለት አይነት ማንነት አለው። ራሽናል ክሬሽን ነው። ራሽናል ክሬሽን ነው ስንል ዲፕ ቲንከር ነው። ሰው በጥልቀት ያስባል፣ ይመረምራል፣ ያስተውላል። ነገርን በእውቀት በማሰብ ላይ ተመስርቶ ያደርጋል፣ ይናገራል። ራሽናል ሂዩማን ቢንግስ። የሰው ልጅ ራሽናል የሆነ ምክንያታዊ የሆነ ፍጡር ነው ግን ሁልጊዜ ሰው ልጅ ምክንያታዊ ነው ብለን ስንመረምር ግን አይደለም። ምክንያታዊ ያልሆነበት ደግሞ ፓርት አለ፣ ኢራሽናል የሆነ ፓርት አለው። ይህ ምክንያታዊ የሆነ አንዳንድ ጊዜ ቃላቶች ትናገራለ፣ ግን አስበው አይደለም፣ እንደዛ ማለት አልፈለክም። አንዳንድ ነገሮችን የማይሆን ስራ ትሰራለ፣ እማይሆን ቃል ትናገራለ፣ እማይሆን ተግባር ትፈጽማለ፣ ከዛ ራስን ትወቅሳለ መልሰ። ለምን ውስጣችን ኢራሽናሊቲ ስላለ ነው። አንኮንሽስሊ የምናደርጋቸው ነገሮች አሉ። ያ አንኮንሽስሊ ሳናስበው የምናደርገው ነገር እንስሳዊ ባህሪ ተብሎ ይጠራል። ስለዚህ የሰው ልጅ ከራሽናል ማንነቱ የበለጠ ገቨርን የሚያደርገው ኢራሽናል ማንነቱ ነው። ምን ማለት ነው? በማሰብ በመመርመር ከሚፈጽመው ይልቅ ሳያስብ የሚያደርገው ነገር ወይም የሚያደርገውን ድርጊት ኮንሲኩንሱን ውጤቱን ሳያስበው ነው የሚያደርገው። ሳያስበው ያደርጋል። ይሄ ሳናስበው ውጤቱን ሳናስበው የምናደርገው ወይ የምንናገረው ነገር በስሜት ነው። ስለዚህ ኢራሽናሊቲ ኢሞሽን ይሆናል፣ ስሜት ይሆናል። ይሄ ስሜት ደግሞ በደንብ ልብ በሉኝ፣ ይሄ ስሜታችን ደግሞ እንስሳዊ ባህሪ አለው። ስለዚህ የሰውን ልጅ በዋነኝነት የሚመራው ምንድን ነው ስንል፣ ስሜት ነው፣ አስተሳሰብ አይደለም። ለዚህ ቀላሉ ፌስቡክን ከፈት አድርገው በተለይ የፖለቲካ ትኩሳት የብሔር ትኩሳት፣ የኛ ምናምን ምናምን ምናምን እያለ ይጽፋል ይናገራል፣ ምናምን ደም ሱን እስኪገታተር። ከዛ ኢንተሌክቹዋሊ ቀረብ ብለህ ፖለቲካሊ፣ ኢንተሌክቹዋሊ ዲፕ የሆነ ዲስከሽን ስትጀምር በቃ ሰውዬው ባዶ ነው። ምንም የሚያውቀው ነገር የለም። በቃ በስሜት ነው የኛ ምናምን የሚል እንትን ያለበት አይቼ፣ ኢሞሽን ኦቨርቴክ ያደርገዋል። ስለዚህ ኢሞሽን የሚገርም ነገር የትን ቦታ ይገባል፣ ችግር የለበትም። ስሜት ችግር የለበትም። የትን ቦታ ነው ይገባል? ቤት ውስጥ ይገባል፣ በስሜት ሰዎች ያፋጃቸዋል። ብሔር ውስጥ ይገባል፣ ፖለቲካ ውስጥ ይገባል፣ ሃይማኖት ውስጥ ይገባል። እንደውም አንዳንድ ጊዜ የእኛ ግሩፕ በዲን ራሱ ከእኛ ውጭ ያለው ጠፍቷል ምናምን በቃ። ከዛ ቁርአን ያውቃሉ ብለህ ቁጭ ብለህ ዲስከስ ስታደርገው ሰውየው ምንም የሚያውቀው ነገር የለም። ምንድን ነው ሲባል ስሜት፣ ኢሞሽን፣ ስሜት። ሙሉ ህይወታችንን ነው ኮንትሮል የሚያደርገው የሚቆጣጠረው፣ ሙሉ ስሜታችንን በጣም የሚገርመው ነገር ይሄ ስሜት ውስጥ ኮምፐልሲቭ ቢሄቪየር የሚባል ነገር አለ፣ በሳይኮሎጂ ልማዳዊ ባህል ልማዳዊ ባህል አሁን ልማዳዊ ባህል ከጠዋት እንቅልፋችሁ ከተነሳችሁ በኋላ በእርግጠኝነት የምናገረው ነገር ብዙ ጊዜ ስልካችሁ ነግጣችኋል። ሹር ነኝ፣ በጣም እርግጠኛ ነኝ። ግን ለምን እንደነካችሁ ታጣቁ። በቃ ዝም ብለህ ታወጣለህ፣ ታየዋለህ፣ ታስገባዋለህ። ሁለት ደቂቃ እኮ አይሞላም፣ ድጋሜ ታወጣዋለህ። እንደውም ሁለት ደቂቃ ኢማን ካለ ነው እራሱ ብትቆየው ኢማን አሶሴሽን ማለቴ አይደለ እና ኮምፐልሲቭ ቢሄቪየር አለን ብሎ ተደጋጋሚ የምንናገረው ቃል አለ የምንሰራው ስራ አለ ይሄ ኢሞሽን አንድ ቢሮፎ ሳይኮሎጂ መጽሐፍ ለምን ይላል ኢሞሽን ኮለርስ አወር ቲንኪንግ ይላል ስሜት ይላል አስተሳሰባችንን ራሱ ቀለም ይቀባለታል ይላል አንዳንድ የምናስበው በስሜት ይሆናል በስሜት ይሆናል ወንድም ሴትም በስሜት የሚያስብበት ጊዜ አለ በጣም እና ለምሳሌ ከተማው በሙሉ ይቃወማታል የሆነ ልጅ አፍቀራለች መቼስ ፈርዶባታል። እና በቃ ወደዋለች በጣም ከተማው በሙሉ በፍጹም እሱን አታገቢ የሚላል በፍጹም። ለምን ሲባል ምክንያት ያቀርባል ሰው ሁሉ ምክንያቱም ይሄ ይሄ ይሄ። እሱም አታገቢበት መቼ ስላንተ ብዙ ብዙ ምክንያት ነው ያለው አንተ የምትጠላበት ግን ይሄ ምክንያት ይሄ ምክንያት ምክንያት ተብሎ ይደረደራል። ስትሰማው እሱ አትቀበለውም። ለምን ፍቅር ምንድነው? ፍቅር ፊዚክስ አይደለም። ምነው ፍቅር ስለ ትንሽ እንትን አላችሁ ያዝ አርጋችሁ እ ፍቅር ፊዚክስ አይደለም፣ ስሜት ነው። ስለዚህ እሷ የወደደችው ያፈቀረችው በስሜት ነው እንጂ ሪሊ ዲፕሊ መርምራው አይደለም። ወይም አንዳንድ ጊዜ አንተ የምትወዳት የምታፈቅራት ዲፕሊ ያውቃት አይደለም ስሜት ነው። ያንተ ስሜት አስተሳሰብን ከለር ያደርገዋል። እና ሁሉም ተሳስተዋል እኔ ልክ ነኝ ትላለህ። ይሄ አይነት አስተሳሰባችን አኒማሊስቲክ ቢሄቪየር እንስሳዊ ባህሪ ነው። ረመዳን ተልእኮ ነው አይደል የመጣ ነው። እኔ ግን እያወራለሁት ሂውማን ኔቸር ነው ስለ ሰው ተፈጥሮ ነው። ምን አገናኘው? ረመዳን የመጣው ለሰው ልጆች ሁሉ ምንድን ነው ብለን አልቀድም ረመዳን ለሰው ልጆች ሁሉ ምንድን ነው? ሁዳ ነው፣ ጋይዳንስ ነው፣ ሰው ልጆችን ሁሉ የሚመራ ነው። የሰው ልጅ ደግሞ ለመመራት መጀመሪያ የሚያስፈልገው ይሄ እንስሳዊ የሆነው ማንነቱ ኮንትሮል መደረግ አለበት። ውስጣችን፣ ስትሬንጀር፣ ውስጣችን የሆነ እንግዳ የሆነ አካል አለ ታውቃለህ፣ እንግዳ እንግዳ ለዛ ነው ቁርአን ኦቨር ኤንድ ኦቨር የሚያነሳ። ለምን እንደሆነ ታውቃላችሁ? ወፊ አንፉሲኩ ማፈላቱ ሲሩን ይላል። በውስጣችሁ ድንቅታ አመራ አለ። ትንሽ ለምን አታስተውሉም? ይላል። አውለም የተፈከሩ فی انفسهم سورة الروم ራፍ ሰላሳ ላይ ሰዎች ውስጣቸውን ለምን አይመረምሩትም ይላል። እኛ ራሳችንን ረስተነዋል። ሶሻል ሚዲያ እኮ ዝም ብሎ አይደለም ክሬት የተደረገው ዝም ብሎ አይደለም የተሰጠን። እኮ ሶሻል ሚዲያ የራሱ የሆነ ግሬት በነፊትስ እንዳለው አውቃለሁ፣ ጥቅም እንዳለው አውቃለሁ። ፓሲቭ ነን ቫዮለንት ፓሲቭ ሪቮሉሽን በሉት፣ አመፅ የተቀሰቀሰበት አብዮት በሉት፣ አመፅ የሌለው አብዮት በሉት። መንግስት ሲቀየር አይተናል፣ በፌስቡክ መንግስት ሲለወጥ አይተናል። ሊተራሊ በሶሻል ሚዲያ መንግስቱ ተቀይረዋል። በጣም ጥቅም አለው ማለት ነው። አት አዘ ሴም ታይም ሶሻል ሚዲያ በጣም አደገኛ ፓርት አለው። አደገኛ ፓርቱ ምንድነው? በስሜት ላይ ይጮትባል። አሁን አንተ ኢንስትግራም ቲክቶክ ምናምን እያየ ማለት ነው ረመዳን ላይ ማሻላ ተባረከ ራህማን ስታምር ማሻአላ ከዛ በኋላ አንድ አምስት ደቂቃ አይተህ፣ ኧረ ረመዳን እኮ ነው። ከፈጥር በኋላ እስታ ከፈጥር በኋላ ምን ከፈጥሩ በኋላ በነገራችን ላይ ረመዳን ያለ አይመስለንም እኛ አለ ሽ ከበላህም በኋላ ረመዳን አለ ሶ ቁርአን ምንድን ነው የሚያደርገው ይሄ እንስሳዊ የሆነው ባህሪ። በነገራችን ላይ ሰው ቲክቶክ ምናምን እያየ እኔ አንዳንድ የማይገባኝ ሰዎች አሉ። ፎቶአቸው ምናምን ቆንጆ አድርገው ምናምን ሴቶች ይለጥፉና ወንድ ለመሳብ ግን አይደለም እንደዚያ አስበን አይደለም። እና ምንድን ነው አለ አይደል በቃ ደስ ስለሚለኝ ነው፣ ምናል ደስ ስለሚልሽ ነው። እሱማ እኛም ደስ ይለናል። ፖስት ሲደረግ ግን ሀራም ነው፣ አደገኛ ነው። በስሜታችን ላይ በጣም ነው ሶሻል ሚዲያ የሚጫወተው። በጣም የሚገርም ጌም ነው የሚጫወተው። የሚገርም አሳቃቸው አረን፣ እያንዳንዱ ቤት ገብተው ግን አፍርሶታል፣ ሰውን አፍርሶታል። በነገራችን ላይ ወጣቱ ፈርሷል። ቆሞ የምንሄደው ሰው መስሎ ነው ቅድም ስለሰው ሰው ና ልጅ እያሳቀው ነው በጣም ሰውነቱን እያጠራጠረው፣ ሰው መስሎ ነ አላረን ኮመን ስንሄድ ሶሻል ሚዲያ ግን ዜሮ ነው ያስገባን፣ ዜሮ ዜሮ። ይህ ሁሉ ያደረገው በኢሞሽን ነው፣ በስሜት ነው። ይጫወት ለምን እንስሳዊ ባህርን ያውቀታላ። እነሱ የሆነች ነገር ያቀብለዋል። እሱ ላይ ስትፈጥር ትውላለህ፣ ብዙ ነገር ያመልጥሃል። ስለዚህ ሶሻል ሚዲያ ላይ ቁጭ ብለ ኢንተሌክቹዋሊ ዲፕ ቲንክር በጣም ስፕሪቹዋል የመጠቀሰው በመንፈስ የመጠቀ በአስተሳሰብ የመጠቀሰው ሆን አለው ካልከኝ ራስን እያታለልክ ነው። እና ነቃር ለማለት ፈልጌ ነው ዩዝ ሪስፖንሲቢሊቲ ። ታዲያ ከረመዳን ጋር ምን አገናኘው? ይሄም ረመዳን ከሚጫወተው ሚና መካከል አንዱ ይሄንን ውስጣችን ያለው እንግዳ የሆነው ሰውዬ የለም እንግዳ የሆነው አንዳንዴ፣ ግንፍል ምናምን የሚለው የሚያምፀው፣ የሚያስቸግረ ሰውዬ የለም አለ እኮ ውስጠን። ያንን ሰውዬ ኮንትሮል ነው የሚያደረገው። ቁጭ በል ነው የሚለው፣ ቁጭ በል ነው የሚለው። አሁን በጣም የራበው ሰው በጣም ይራበው ሰው እስቲ ይህችን ልጅ ያት በጣም ቆንጆ ናት ምናምና ምትለው እሱ፣ በዛ ሰዓት የሚታየው ምግብ ብቻ ነው ለሱ ቆንጆ። እስፔሻሊ ወንዶች ከራበን ምግብ ብቻ ነው በዛ ሰዓት ለእኛ ቆንጆ፣ ሌላ ነገር አይታየናል።